ቅሌት የልደቱ ቀን እንደዚህ ስጋ እያስቆረጠ የበላ ነበር። እየቀን ነው አይደለም። ይህ ብላ ግን ለምንድን ነው የእኛን የጨረቃ ፋሚሊን ስም በዚህ ልክ ዝቅ የሚያደርገው? በዛ ላይ ይቱ ኢንስታግራሙ ላይ ግቡና ማለት ነው የብሩኪን ቆንጆ ተጫኑና ንኳትና ሰብስክራይብ አድርጎ ይሁት፣ እጁን እንዴት እንደሚያደርግ ይሁ። እንደዚህ እያለ ችርስ እያለን እንደዚህ እየተጃጃ አለብን። ከትናንት ወዲያ ልደቱ ነው ያከበረው። ግን ለምንድን ነው በዚህ ልክ ውሸት? ምን አስፈለገ? ምን አስፈለገ? እዚህ ጋ ደስታ እዚያ ጋ ማስመሰል ምን ምን ምን እንዲደረግ የመጨረሻ የመጨረሻ የወረደ የወረደ ዓይዳይ ዘየመጣ የጨረቃ ፋሚሊን ስም ራሱ አስጠፋው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ድምጼ እየተሰነኳኮረ ነው ብላችሁ እኛ ሲስ አሁን ኮመንት ማንበብ ጀመር ያለሁ በቃ የፈለገ ሳደብ ምን አገባኝ እኔ እኮ ማለት ነው። ለምንድን ነው ኮመንት ማታነቢ ብላችሁኛል። አነባለሁ። እሺ ይቅርታ አድርጉልኝ። በቃ ምን ማድረግ አይቻልም። ለምመሰላችሁ ኮመንት ማላነበው አንዳንዴ የማይሆን ነገር ሲናገሩ እንድትናገሩ ማይሆን ኮመንት ስታዩ እንድትናገሩ ያደርጋችኋል። ቪዲዮ ላይ ስለዛ ሰው መናገር ሳትፈልጉ ትናገራላችሁ። ለዛ ነው የማ ላይ እንጂ ሌላ ነገር አይደለም። ሶኪ አሁን አሪፍ የሆነውን አነባለሁ፣ አሪፍ ያልሆነውን ደግሞ እኔን እንደዚህ መጥፎ ነገር እንዳልናገር ዘልየው ይሄዳለሁ። ሶ ይቅርታ አድርጉልኝ። ያው ጥሩ ጥሩ ነገር የጻፋችሁልኝ ያው ይቅርታ ይቅርታ ጠይቃለሁ ማለት ነው። መጥፎ ነገር የጻፋችሁልኝንም አመሰግናለሁ። ወድ ቤተሰቦች፣ ዛሬ የመጣሁበት ጉዳይ እንግዲህ በዚህ ልክ የወረደ አስተሳሰብ ይዞ መጥቶ የብሩኬን ስም ሊያጠፋ በእርግጥ ተስማምተውበት ሊሆን ይችላል። አላቅም አላቅም። ተስማምተውበት ከሆነ አላቅም። ዛሬ ብሩክ የሚለውን ነገር እንሰማለን። እንግዲህ ምላሹን ምንሰማ ይሆናል ዳኒ ሮያል፣ ግን ትናንትና ተትናንት ወዲያ ልደቱ ነበር። ልደቱን እንደዚህ አራት አምስት ስድስት ሆኖ ችርስ ሆኖ ነው የተወሰኑት ከካሜራ ጀርባ ናቸው። ከካሜራ ጀርባ ያሉት እነማን እነማን እንደሆኑ አላቅም፣ እሱን አላቅም። ግን ልደቱን እያከበረ እዚህ ጋ እዚህ ጋ መጥቶ የብሩክን ስም እነዚህን ሁለት ልጆች ለማለያየት እነዚህን ሁለት ልጆች በሚዲያው ላይ ለማስጠላት ያደረገውን ነገር ደግፋችሁት ነው እውነት? እኛን የጨረቃ ፋሚሊን እናንተ ውሸታሞች፣ እናንተ አስመሳዮች ብላችሁ የምትሳደቡት የምዘቀዝቁት፣ እሱ ትክክል ነው እሱ ትክክል ነው ብላችሁ ነው የምታስቡት? እውነት ለሀይሚ ተቆርቁሮላት ሀይሚን ወዷት ነው? ለእኔ አንቺ ስትጨነቂ ይጨንቀኛል፣ አንቺ ስትደበሪ ይደብረኛል እያለ ፀጉሯን ስላሻሻት ምናምን ወዳችሁት ነው? አይኖ ይነካካትሽ ይነካካት። እሺ ችግር የለውም እሱን አያገባሽም ልትሉኝ ትችላላችሁ። ግን እናንተ የእውነት ሀይሜን የምትወዷት ከሆነ ማለት ነው ዳኒ አጥረገጧ እንዲደርስ ማድረግ የለባችሁም። ከዳኒ ሌላ ሰው ይምጣ፣ ሌላ ሰው። እንዴ ዳኒ እኮ ማለት ነው እዚህ ጋር አለሙን ይቀጫል፣ እዛ ጋ የጨረቃ ፋሚሊን ስም ያስጠፋል። ምንድን ነው ለምን ከዚህ በፊት እኮ ብዙ እኮ ብዙ ቪዲዮ ሰርተዋል እኮ አስተማሪም ሆነ ፕራንክም ሆነ ድራማም ሆነ ብዙ ቪዲዮ ሰርተዋል። ግን አሁን እስከ እነዚህ ከማይገባቸው ጋር ከገገማዎች ጋር ገጥሞ ትናንትና ቲክቶክ ላይ ላይቭ ላይ ነበረ። እነሱ እኮ ፕሮሞሽን ይሰራሉ እኮ እነሱ የጨረቃ ፋሚሊ ቪዲዮ ሲሰራ ስልክ እንኳን አያነሱም። እነሱ ለምን እንደዚህ ያደርጋል? አሁንም ደጋግሜ ነግራችኋለሁ። ዛሬ ብሩክ ማለት ነው አንድና አንድ ነገር። ስለዚህ ነገር እኛ እናውቃለን፣ ውሸት እንደሆነ እናውቃለን። ግን ከዚህ ልጅ ጋር ከዳኒ ጋራ ከህይወቱ ለመውጣት ለመውጣት ዛሬ አንድ ቪዲዮ ከሰራ ከዛ ድጋሚ ከመጣ እውነት ብሩክ፣ ለራስህ ለራስህ ቦታ የለም። የምሬ ነው ከዚህ ልጅ ጋር አንተ ደዛ ደዛ ያልክ ቪዲዮ ላይ የምትሰራ ከሆነ ብሩክ ራስህ ራስህን ራስህን ያዋረድከው። እውነት ለራስህ ክብር መስጠት አለብህ። እንዴት? ምን ይሉታል እናንተ። እሺ ኦኬ፣ ጥጋችሁን ይዛችሁ ቁጭ ብላችኋል እናንተ። የትም ቦታ አላየናችሁም። ሀይሜን ትናንትና የቅንድብ ስታይል ምናምን ለቃችሁ ነበር ፎቶ። እኔ ፎቶ ፖስቻለሁ። አልተመቸኝም፣ ቪዲዮ አልሰራሁም። ለምንድን ነው እንዲ ቆንጆ ሆና መታ ቪዲዮ ያልሰራችሁበት? ብላ የጻፍችልኝ ኮመንት አለች። አልተመቸኝም። ሜኑድ እግዚአብሔርን አልተመቸኝም በጣም ነው የሚያምርባት እኔ እንዴት ፊት ወያሷ ነው ወይስ እንዴት ነው ወይስ በመርፌ ወቅት ዋ ሳበጧት ወይ ብዬ እስከማይደርስ አንዳንዴ ያው ካሜራ ያሳብጣልም እንትን ይላልም። እና በጣም ቆንጆ አሪ ቆንጆ ይሄ ነበረች ፖስትቻለሁ። በነገራችን ላይ ፖስትቻለሁ፣ በቃ ፖስትቻለሁ። በነገራችን ላይ ቅር ሌላቸው አይገባም። ይሄ ማለት ነው ሁሉም ሲያሽከረክራ ቆንጆ ሆን አመታ እንዴት ቪዲዮ አልሰራሽም ብለሽ ቅሬታ ያቀረብሽ ሌልጃለሽ፣ ፖስት አድርግ ያለሁ ፎቶዋን ፖስት አድርግ ያለሁ ያው ነው ቪዲዮም ሰራሁ ፖስት አደረጉ ያው ነው ቤተሰቦች፣ እሱ አሁን አያጣላንም። እኛ እውነት ሀይሜን የምትወዱ እህቶች ከዳኒ ጋር መለየት አለባት በቃ ከዳኒ ጋ ይሄን ያህል መጓዝ የለባትም። አንደኛ እሱ እያስጠቆረ ነው በቃ እያስነቃባቸው ነው እነሱ እንዲጠሉ እያደረገ ነው ዳኒ። እስኪ ኢንስታግራም ላይ ሂዱ፣ ማርያምን ኢንስታግራም ላይ ሂዱ። በእናታችሁ ሰብስክራይብ አድርጎ ተጫኗት፣ ተጫኗት የብሩኬን ቆንጆ ተጫኗት እያለ ኮነ ወጣቱን እየጠቆመ የሃይሚን ፎቶ አድርጎ ሊንኩን አስቀምጦ ለምንድን ነው እንደዛ የሚለው? በእርግጥ ቻናሉ ነው መብቱ ነው፣ ግን ይህንን ስራ ሲሰሩ እንደዚህ እያስጠቆሩ አይደለም። አሁን ሃይሚና ብሩኬ በሚዲያው ላይ ተጠቋሪ ናቸው፣ እነሱ ተወዳጆች ናቸው። ለምን ሲባል ለምን ሲባል የእውነት የእውነት የእውነት ብሩኬ እዚህ ጋር እኔ ኃላፊነቱን ለብሩኬ ነው የምሰጠው፣ ከዛሬ በኋላ ማለት ነው። ከዳኒ ጋራ እንካ ስላንቲ ያጀምረ ካሜራ የዘብት መጣ። ውርድ ከራስህ እውነት። ብሩኬ ራስህን ማስከበር ያለብ ራስህ። በቃ በቃ ኦኬ፣ ሀይሚ ሄዳለች። ኦኬ ትሂድ፣ ችግር የለም፣ ትሂድ። በቃ አንተ ባመጣሁ ጦስ ነው የሄደችው። እኔ መናገር ፈልጌ አይደለም፣ ለራስህ ለክብርህ ለክብርህ። አለበለዛ ደግሞ አይዲያውን የማያውቁት ከሆነ አይዲያውን አስረዷቸው አስረዷቸው ለምንድን ነው ላይቭ ላይ የሚገቡት? ላይቭ ላይ ገብተው የእናንተ ቤተሰቦች ለምንድን ነው ልጆቹ መሀል የምትገቡት? ሀይሚና ብሩኬ መሀል ውጡ ሲሏቸው እኛ አልገባንም እኮ ምን ማለት ነው? ቪዲዮ ላይ የሚሰራው ኧረ በስመ አብ። እኔ በጣም የተናደድኩት ሪከርዳቸውን አድርጌ ይሄል መጣ ነበረ፣ ግን አይታወቅም። እኔ እነሱን አላቃቸው። ማቃቸው በጨረቃ ፋሚሊ ነው። እኔ ከጨረቃ ፋሚሊ ጋር ነው ቤተሰብነቴም ስለጨረቃ ፋሚሊም ፋሚሊ ማስተያየትም መውደድም ማፍቀርም ልቤም የሚወዳቸው ጨረቃ ፋሚሊን ብቻ ነው። እኔ እነሱን አላቃቸውም ሶ ስለ እነሱ ማውራት አልፈለግኩም እዚህ ጋም ጥቼ፣ ግን እኛ የጨረቃ ፋሚሊ ቤተሰቦቻችንን አስተያየት ሰጥተን ከነዚህ ልጆች ማለያየት መቻል አለብን፣ ማለያየት መቻል አለብን። ይሄን ያህል ይሄ ነገር ገኖ ከብዶ አይደለም። ሃይሚም ብትሆን ብሩኬን አኮርፈው አይደለም፣ በቃ ሰብስክራይቧ እንዲሞላላት ስለፈለገች ነው አንድና አንድ በቃ ይሄ የታወቀ ነው። ምንም እውነት ዳኒን ፈልገው አይደለም። እዛ ቦታ ላይ ሄዳ ብሩክን ሳታምነው ቀርታ አይደለም። እናቃለን። ብሩክን ሳታምን ቀርታ አይደለም። ይሄንን ቲክቶክ ላይ የበፊት ፎቶዋቸውን እርግጠኛ ነኝ የበፊት ፎቶ ሊሆን ይችላል። አሁን ላይ ኤዲት አድርገውት ምናምን ይሄ ነው ሚስጥሩ ብሎ ለብሩኬ ሊያወጡ ታዲያ፣ ለምንድን ነው እነሱ ኢንስታግራም እና ቲክቶክ እየተሸለጠለጡ ለቤተሰቦቻቸው ለሚከታተሏቸው ሰዎች የሚወዷቸው ቤተሰቦች እንዲጠሏቸው የሚያደርጓቸው ለምንድን ነው? ለምን በዚህ ልክ ሁሉም ሰው ነቃ። ሁሉም ሰው ሙድ እየያዘ ነው። ኦኬ ያዝ፣ ችግር የለም። ከሚያለቅሱ እንደውም ሙድ ቢይዙ እኔ በጣም ደስ ይለኛል ግን አስረዷቸው መጀመሪያ ሀይሚ እና ብሩኬ አስረዷቸው እንደዛ ከፈለጋችሁ ካለበለዛ በሚዲያው ላይ ብትጠሉ ምን ጥቅም አለው እንደዛ የምትወደዱትን ለመቼ በመጣችሁ ስትጠፉ ጠፋችሁ የምትባሉትን እንድትጠሉ ትፈልጋላችሁ ለምን በዚህ ልክ እነሱ ተወዳጆች እናንተ ውሸታሞች እየተባላችሁ ነው ሚዲያው ላይ ለምን እነሱ እን ልደቱም ወቅደም ሊኖሩም ይችላሉ አላቅም ግን ይቀር በላይ ፈጣሪ ሊኖርም ይችላሉ። ብዙ ናቸው። ችርስ እየተባለ ነው። ልደቱ የተከበረው ለምን አከበር፣ አይደለም ምን ያክብር መብቱ ነው። ግን እዚ ጋ የጀመሩት ነገር እነዚህ ሁለት ልጆች እየተጠቆሩ ነው። ምንድነው እሱ? እዛ እየተዝናና ቪዲዮ ላይ ሲመጣ እንደዚህ እንደዚህ እንደዚህ ይላል። ሶሲም ነበረችው ልደቱ ላይ ሶሲና ዳኒ ሲጀምር አልተጣሉም። ምንድነው ይሄ ነገር ማለት ምንድነው? የቪዲዮ አይዲያ ምንድነው? ማን ነው የቪዲዮ አይዲያ? የቪዲዮ ማናጀር ማን ነው እዚ ጋ ማን ነው? እኔ እኮ አላወቅኩትም። ማቆም ባቀው እውነት፣ ከአራት አንዳችሁ ናቸው ብቻ፣ ወጣም ወረደም ማለት ነው። ለራስህ ለስምህም ሆነ ለክብርህም ሆነ ብሩኬ፣ ላንዴና ለመጨረሻ ጊዜ ከዳኒ ጋራ ያለብህን ጉዳይ መጨረስ አለብህ። ከሚስቱ ራቅ። በቃ ሃይሚ ራሷ፣ አንተ ከሶሲ ስትለይ ሃይሚ ራሷ ራሷ ትደውልላለች። እራሷ ደውላ ታወራሃለች። በቃ አለቀ። ሃይሚም የብሩኬ ሚስጥር ለማወቅ ብለሽ ዳኒ ጋ መሄድ የለብሽም። ዳኒ ጋር መሄድ የለብሽም። ለምን እነሱ ሚስጥራቸውን እያወጡባቸው ነው ሃይሚና ብሩኬ ውሸታሞች ተብሎ እንዲጠሉ። እነሱ ኢንስታግራም ላይ የሚሰሩትን ነገር ሄዳችሁ እዩት እስኪ፣ እኔን ከመሳደባችሁ በፊት እውነት የጨረቃ ፋሚሊ የምትወዷቸው ከሆነ ኢንስታግራም ላይ የሚሰራውን ነገር እዩ። ኢንስታግራም ላይ ላይክ ይደራርጋሉ፣ እዚህ ካሜራ ላይ መተው ይጨቃጨቃሉ። እህንሳ ለእኛ ነው ወይስ ምንድን ነው? አልገባኝም። እና እኔ በጣም ማለት ተናድጄ ነው የማወራው። ይቅርታ አድጉልኝ ቤተሰቦች። እኔ ለማንም ቅያሜ የለኝም። ስራውን ይስሩ፣ መስራታቸውን ይስሩ። እኔ አልጠላውም መስራታቸው። ግን እዚህ ጋር ሃይሜና ብሩኬ እንዲጠሉ እነሱ እንዲወደዱ እያደረጉ ነው። ለምን በዚህ ልክ? ለምን ሚዲያው ላይ ምን ያክል ቦታ እንዳላቸው ታውቃላቸው፣ እራሳቸው አውቁበት ማለት እዚህ ጋር ብሩኬን በየዋህነት ይሁን በምን ይሁን አላቅም። ኦኬ ሃይሜስ ተሸውደሽ ነው። አንቺ ብልጥ አደለሽ። እንዲ ሃይሜ የምን ሆነሽ ነው? እንዴት በዚህ ልክ አላውቅም። ለመናገር ይከብደኛል። እኔ እውነት ሳይገባሽ ቅርቶ ነው ወይስ እንዴት ነው አላውቅም። ብቻ እኔ እንጃ እናንተ ራሳችሁን ደብቃችሁ ራሳችሁን ደብቃችሁ ሳይሆን በቃ እነሱ ራሳቸው ተሰትረው ነው ያሉት። እነሱ ምንም ቦታ ላይ አላየናቸውም። እነሱ እኮ ሰላም ሳይሆኑ ማለት ነው፣ ስልክ እንኳን ያነሱም። እነዚህ ግን በላይቡ ላይ በምኑ ላይ እየተንዘላዘሉ እንደገና ደግሞ ቪዲዮ ላይ ይመጣና ይህ ብሩክ የሚስጥር አለ። ለሀይሚ የማስረዳት ነገር አለ። ሀይሚ ስትጉድ ማየት አልፈልግም። አንችን ምናምን መነካካት ምናምን ምን አስፈለገ ይሄ? እሺ ነካካ መብት ነው ችግር የለውም። ለምን ያንተ ሚስት ስለተነካችብህ ምናልባት ብሩክ ማስቀና ፈልገ ሊሆን ይችላል። ግን በቃ ይበቃል። ልጆቻችንን በዚህ ልክ አታስጠቁሯቸው እና ውድ ቤተሰቦቼ፣ እኔ የተናገርኩት ነገር ትረዱኛላችሁ ብዬ አስባለሁ። ለምን ወደፊትም ወደፊትም እንግዲህ ሚዲያው ላይ ስራ ብለው ይዘውታል። ብሩኬና ሀይሚ ወደፊትም ቢሆን መቀጠላቸው አይቀርም፣ ይሄንን ስራ መቀጠላቸው አይቀርም። አንድና አንድ ስራ ሆኖ ታይቷል። በቃ አለቀ። ሶ እነዚህ ከማይመጥናችሁ ሰው ጋር እየገባችሁ አትስሩ፣ ከማይመጥናችሁ ሰው ጋር አትስሩ። እናንተ በክብራችሁ፣ በፍቅራችሁ ብዙ ሰው እንደሚወዳችሁ እንደሚያፈቅራችሁ ታውቃላችሁ። ይሄንን ነገር ለአንዴና ለመጨረሻ ብሩክ መቋጨት አለብህ። በቃ እኔ እንደዛ ነው የምለው። በቃ ዛሬ ካልቋጨሃው ነገም ተነጎዳም እንዲህ እያላችሁ የምትመጡ ከሆነ ወይ የወላችሁ እውነት መጨረሻችሁ አያምርም። በቃ ቤተሰቦቻችሁ ብዙ ነገር ቂም እየያዙባችሁ ነው። አይኖ እኔ ሊከፋችሁ ይችላል፣ ግን እኔ ያየሁትን ስላየሁ ነው ያየሁትን ስላየሁ ነው። በቃ ከሰሩ እነሱም ተጠቃሚ ናቸው። የእናንተን መብት የእናንተን ስም አስከብረው ይስሩ። ለምንድን ነው እናንተ እዚህ ጋር ተሰትራችሁ እነሱ ለምንድን ነው እዛ የሚሸለጥለጡት? በቃ ጸብ ከሆነ ጸብ ነው። በቃ፣ እነሱም ደስተኛ መሆን የለባቸውም። ቪዲዮ ላይ ሲመጣ ግንባሩን ኮዳ አስመስሎ ይመጣል። እዛ ጋ ደግሞ መግቢያ ላይ አድርጌላችኋለሁ። የፈለገውን እያዘዘ እየተዝናና ምናምን ኢንስታግራም ላይ ሰብስክራይበ ሙሏት ለዛሬ አትለፍ ይላል እንዴ! እኛ እኮ ሰብስክራይብ እናረጋለን እኮ፣ ሌላ ነገር ሌላ አይዲያ ይዛችሁ ብትመጡ ሰብስክራይብ እናረጋለን። አሳማኝ የሆነ ነገር የሚያስተምር ነገር ቢሆን እኮ እኛም እንማርበታለን፣ መነጋገሪያ እናረገዋለን ከዛ እናንተንም ሰብስክራይብ እናደርጋችኋለን። እውነት ሃይሚዬ ብሩኬ፣ አሁን ከእናንተ ጋር የማይሄድ ሰው ጋር ነው የሰራችሁት። ነው ለእናንተ ነው። እውነት ስማችሁን የወረደው እንጂ ምንም የተገኘ ነገር አዲስ ነገር የለም። አሁንም አረፈደም፣ አረፈደም፣ ብሩክ አረፈደም። የምሬ ነው። ራስህ ራስህን ዝቅ ካረከው ማንም ሊያከብርህ አይችልም። እውነቴን ነው የምላቸው። እኔ በዛሬ ንግግር ከተቀየማችሁኝ በጣም ይቀርታ አድርጉልኝ። ምክንያቱም እነዚህ ልጆች በጣም ነው የሚወደዱት በሚዲያው ላይ ቪዲዮቸው፣ በጉጉት ነው የሚጠበቀው። በዚህ ልክ ደግሞ እነሱ ውሸታሞች ናቸው፣ አስመሳዮች ናቸው እንዲባሉ አልፈልግም። ምክንያቱም እያንዳንዱ ቪዲዮቸው ይዘውት የሚመጡት ቪዲዮ ከዚህ በፊት ይሰራሉ። ከሰሩ በኋላ ያስረዱናል፣ እንገነዘብበታለን። ከዚያ ቪዲዮ ላይ ሲሰሩትም ቢያስለቅሱንም ቢያማረሩንም አንዱንም ብናስቀይም አንዱንም ብዙ ነገር ልንናገር እንችላለን እርስ በርሳችንም። እኔ አሁን ቲክቶክ ላይ ከብዙ ከቶች ጋር ጣልቻለሁ፣ ግን እኔ ድርሽ አልልም። አሁን ለምን ሰው ማስቀየም አልፈልግም። እነሱ ይቀየሙኝ፣ እኔ ግን ማስቀየም አልፈልግም። ለምን በቃ በዚህ በእነሱ በሚጣሉ ሰዓት በምንሰራው ቪዲዮ እኔ ግን አስተያየት ነው የምሰጠው እንጂ ስለ ሁለቱ መለያየት ስለ ሁለቱ እኔ እኔ እንደዛ አላስብም፣ በፍጹም አላስብም። ይኸው ስደት ነው ያለሁት። እግዚአብሔር ነው ልቤን የሚያውቀው። አይሚና ብሩኬ እንዲለያዩ ብዬ አንድም ቪዲዮ ሰርቼ አላውቅም። ግን በሚሰሩት ቪዲዮ ሐሳብ አስተያየት ሰጣለሁ። በብሩክም በአይሚም ማለት ነው። ቤተሰቦች ግን ለምን እንደሆነ ከምትረዱኝ የማትረዱኝ ሰው ነው የሚበዛው። ሰው ለምን ብዬ አልልም። መብታችሁ ነው። የሁሉም ሰው አመለካከት አንድ አይደለም። ሁሉም የተለያየ ነው። የእኔ አመለካከት ሌላ ነው። የጓደኛ ሌላ ነው። በዛ መንገድ እኔ አረጃቸዋለሁ። እኔ ችግር የለብኝም ከማንም ጋር ምን እኔ ቅም የለብኝም ከማንም። ግን ሰው እንደዚህ እኔ አሁን በውስጥ እንኳን ስልክ ሰጥቻቸው ፎይስ አድርገህ ይሰድቡኛል። ብሎክ ነው የማደርጋቸው። ምክንያቱም ምንም ያልኩት ነገር ያጠፋሁት ነገር የለም። እኔ ወይ ሀይሚን እንደ ሰው ዘቅዝቄ ወይ እንደ ሰው አሸንጓልት እያበላሸው እ አይደለም እኔ እኮ የምሰራው አይደል እንዴ እኔ ሚስ ሲዘቀዝቁ እንኳን ለምን ትዘቀዝቃላችሁ፣ ቤተሰብ ሲነቁ ለምን ትናካላችሁ እያልኩ ነው የምሰራው። ሶ አሁንም ቢሆን ሀይሚዬ እየሄደች ያለችበት ነገር እናንተ ከወደዳችኋት መልሷት። ከማንም ወንድ ጋር ትስራ እኮ ከወንድ ጋር ስለሰራች አይደለም የእኔ ንግግር ግን ዳኔ፣ እዚህ ጋ የእሷን ክብርና የእሷን ስብ በሚወዷት እህቶቿና በሚወዷት እናት አባቶቿ እያስጠቆራት ነው። ከገባችሁ ይግባችሁ። እኔ ምንም ፈልጌ አይደለም ውድ ቤተሰቦች። አመሰግናለሁ። ለዛሬ እንጀላ ሲመጣሁት ቪዲዮ ይሄን ይመስላል። መልካም ምሽት።